ገና ሳልልህ ነው ተው ያልኩት። ምን መሰለህ? የእውነት ሰው የሚያየው አሁን የሆነ ምናምን ልጅ መጣ ሰግጥ አትሰግጥ ገለመሌ የሆነ ነገር ገለመሌም አለ አደለም። ስለ ቃሉ ስለ ምናምን ሳይ ኮንሰብቱ ገና የመጡበት ከመነሻው ርዕሳችን የሚለው ከማህበራዊ ሚዲያ በስተጀርባ ለነውር የተዘረጉ እጆች ከማህበራዊ ሚዲያው በስተጀርባ ለነውር የተዘረጉት እጆች ምንድን ናቸው? እሱ ላይ ነው ማተኮር ሻ ዝም ብሎ የሆነ አካል ድንገት ዘስፓት ብድግ ብሎ ተጫጮህ ምናምን አይደለም? ሰፊ ያለ ገንዘብ ስፖንሰር ተደርጎበታል። መንግስት የሚባለው አገዛዙ ከዚህ ጋር ኮፕሬት አድርጎ ነው የመጣው። በደምብ ይሄ አስቦበት ኢንቨስት ተደርጎ ድጋፍ ተደርጎ ፕሮሞት ተደርጎ የቀረበ ነው። ዝም ብሎ ተራ ነገር አይደለም። አላማው በአንድ መድረክ ላይ የሚታይ የሆነ አለባበስ በአንድ መድረክ ላይ የሆነ የቲክቶክ ገለመሌ አዋርድ ተሸለም አልተሸለም አይደለም። መሰረታዊ አላማው በደንብ ታስቦበት የሚሰራ ነው። ቅድም እንደው አሪፍ ነገር አመጣ በምሳሌ ያልኩት አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ መጀመሪያ ከእያንዳንዱ ሰው ህሊና ውስጥ ትልቅ ሰው የሚባል ነገር ማጥፋት ውስጥ ነው የገባው። ግን ማህበረሰቡ በልዩ ሁኔታ እንዳይከን ይመለከታቸዋል ብሎ የሚያስባቸውን ከሃይማኖትም፣ ከእስልምናው፣ ከክርስትናው ነው ገዝፈው ገዝፈው የሚታዩ ሼህ የምትላቸው ምናምን፣ ኡስታዝ የምትለው ጳጳስ የምትለው መነኩሴ የምትለው ምናምን እንዲጫጩብህ አደረጋቸው። መጫዎች አደረጋቸው። አንድ ጳጳስ ስታይ እንደርድረህ ጉልበት ስመህ መባረክ ነው ደስ የሚል። እንደምንም አድርገ ብርክ ነው ጳጳስ አግኝተህ ጉልበት መሳብ። ከዛ አስተሳሰብ አወጣና ጳጳሱን በቲሸርት ትከሻውን አቀፍ አድርጎ አውሮፕላን ላይ ምናምን እያወሩ ምናምን ሲሄድ እና በና አንተ ምናምን እያለ እየጠራች አንተ እኮ የእኔ እኮ እያነህ ልታግዘኝ ይገባል ምናምን እያለ ይቀልድባቸው ሁሉ ጀመር። እንዴት ይሄድበት እንዴት እንደሚያደርግ ማለት ነው። እንዲህ ያሉ ሁኔታዎች ውስጥ ገባ። ይሄ ዝም ብሎ አብይ ስለፈለገ ስላልፈለገ ድንገት ምናምን ያለው ሳይሆን በቅድ በዲዛይን ሼኮቹን ትልልቆቹን የተከበሩትን መጀመሪያ ሄዶ አግኝቶ እጃቸውን እየሳመ ሀጂ ሙፍቲን ምናምን መጨረሻ ላይ ጎረምሳ ልኮ ዋርዶ በቃ ቢሮቸውን ገነጣጥሎ አስወጥቶ የሆነ ቦታ መንደር ውስጥ ጣላቸውና ይህንን ሁሉ በአገሪቱ ውስጥ ያለውን ሙስሊ ምን አገባችሁ የሚል ጨዋታ ተጫወተባቸው። ሄዱ ምንም አታመጡም። የተሄደበትን ርቀት የው ሄዱ እናንተ ምንም አታመጡ አሁን የሃይማኖት ሰዎች ከአምሯችን ውስጥ ከጣለ በኋላ ትልልቅ የሚባሉ ባለሀብት የሚባሉትን እንዳለ እነሱንም ሰብስቦ በቃ ስድስተኛ ክፍል ተማሪ እኮ ነው ማት እንትን አድርጎ የአራት ክፍል ተማሪ የሆነ አምጥቶ አድርጎ ወደ ታች እያናገራቸው፣ ሁለቱንም ጳጳሶቹንና ሼኮቹን አንድ መድረክ ላይ ያመጣና እሱ በመድረክ ላይ ሲመጣ ጳጳስና ሼኮች ብድግ ሲሉ እንደዚህ እጁን ምናምን አድርጎ ዞሮ ሳያቸው ብሏቸው አንድ መድረክ ላይ ስትወጣ አንተ መድረክ ላይ ስትወጣ፣ ሰው፣ ጳጳስ፣ ቄስ ምናምን፣ መኖክሴ ምናምን ባለበት አይደለም፣ ሸክ ባለበት አይደለም። ማንኛውም ኦርድነሪ ሰው እንኳን ወደ መድረክ ብቅ ስትል ሲመጣ፣ እንዴት ለጥ ብለህ እጅ ትነሳለህ? እንዴት ያከበረህን ህዝብ ታከብራለህ? እንደዚህ ብሏቸው ሄደ። አሁን ታርጌቱ ምንድን ነው? በእያንዳንዱ ሰው ህሊና ውስጥ ካራክተራይዝ ማድረግ እነሱ መግደል አይደል? ጫወታ፣ ጉዳዩ የሞራል ጫወታ አይደለም። እያደረገ ሄደ። ከዛ ምን መጨም በሀገር ውስጥ የምታውቀው ነው ጎረቤት እያከበርክ የፈራህ ማደግ ሐኪም መምህር እነዚህ ክብር ያላቸው ናቸው አይደል? መምህሮቹን ሰብስቦ ከፍ ባለ እየቀለደባቸው እጃቸው እስኪግል ለሱ እንዲያጨበጭቡለት አድርጎ የመምህር ዋጋው ይሄ ነው እንዴ ብለህ እንድትጠየፋቸውም ያደርግ አደረገ። የመምህርነት ቫሊዩ ዋ ኛ ፍርድ ቤት ነው ቀጥሎ። ሌላ ሰው የሚንቀጠቀጥበታል ኢትዮጵያ ውስጥ ያለ ብለ ዳኞች ሌባ የሌባ ስብስብ እስከታች ዳኝነት ሌብነት ነው ምናምን አለ ነው። ፍርድ ቤቱ ምናምን የሚባለው ነው፣ ዜሮ አስገባው። አንዴ ተው የለውም። ከዛ ማህበረሰቡ አግኝቶ ፎቶ ካልተነሳው እጄን ካልሳምኩ ጉልበትን ካልሳምኩ ሳይ ሐለቅ እስኩ ምናምን የሚል አድናቂ ያለውን አርቲስት ሰበሰበው፣ አፈር አብልቷቸው ቁጭ አድርጎ፣ እሱ ከላይ ሆኖ ስለሙያቸው እሱ ስልጠና እየሰጣቸው ቁም ብሏቸው እንደዛ ስላላቸው ደግሞ ቆመው እያጨበጭቡለት ዘዘላለም ኑር ሲሉ አሳየና፣ ባዶ አደረገው። ምን ቀራት ኢትዮጵያ? ሃይማኖት ሄደ፣ እያንዳንዱ ባለሙያዎች ሄደ፣ ዜሮ አደረገው አይደል? አርቲስቱ ስብስብ ስልጠና ሰጠ፣ መጫወች አደረጋቸው አይደል? አሁን ይሄንን ይሄን ካደረግክ በኋላ አንድ ሀገር ስርዓቷ በሞራልም፣ በሃይማኖት በሞራል ህግም፣ በሲቪል ህግም የምትተዳደር አሉ። በህግና በሞራል ሞራል የምንለው የሃይማኖት ህግ ስለሚጨምር ድ በጥባጡ ነጠፋብያ ይሄ ምድራዊውን ህግ ደግሞ በል በህግ አምላክ ሲባል የሚንቀጠቀጠን ህዝብ ህግ ሜኔም እንዳልሆነ አደረገ። አብይ በሁሉም ነገር የእሱ ንግግር በኢትዮጵያ ውስጥ ህግ አደረገ። እንደፈለገ ስርዓቱን የሚጫወትበት ሆነ። የፋይናንስ ስርዓት ምናምን የፓርላማ ገለበሌ ምን አገባ እኔ ባመጣሁት ገንዘብ መድበልኛል ምናምን እያለ የሚያቃልላቸው ሆነ። ሁሉንም ነገር ስታየው በቃ መቀለጃ መጫወቻ ነው ያደረገው። መቀለጃ መጫወቻ ነው። እናም የሞራል ህግ በለው፣ የሃይማኖት ህግ በለው፣ ሌላው ህግ በለው፣ ሁሉም ነገር እንዳይሆን እንዳይሆን አድርጎ ሲጫወትበት ምን ሊያመጣ እንደሆነ ግልጽ ነው። ከዛ የራሱ በሁዶግ ላይ የተወያየንበት አንዱ የአብይ ነቢያቶች የሚል አ ከዛ ነቢያቶች ደግሞ የራሱ ፈለፈለና አብይ ቅዱስ ነው የሚል በቃ ንጉስ ነው ቅዱስ ነው ከላይ ተላከ ምናምን አመጠው አደል፣ እነዚህ ደግሞ ምናምን የሚሉ በሞራል በቃ ቸርች ብለው በሚጠሯቸው ቦታዎች ላይ የሚሰራው ነገር ይሄ ፓስተር ምትለው ምናምን ምትለው የሚያደርገው ደግሞ የትኛውም ሌላ ጭፈራ እና ነውር ቤት እንኳን የማይደረጉ ነገሮች የሚደረግበት አድርገዋል። ባለቅ አከተማ አሁን መደላድል ፈጠራል። በፊት ሰው ሃይማኖት አለው፣ የሞራል ህግ ይፈራል፣ አገሪቷ ህግ አለ፣ የማይፈቅዳቸው እሱን ይፈራል። የኮሚኒቲው የማህበረሰቡ የወል ስምምነቶች አለ፣ በህግ ከተጻፈ ውጭ ማህበረሰቡ ራሱ ለአኗኗሩ ይመቸኛል ብሎ የፈጠራቸው የወል ህጎች አሉ። እነዛን ሁሉ ድርምስምስ አደረገና ደለደለው አይደል? የኢትዮጵያ ነጣ ፈንታ ምዕራባውያን በሚፈልጉት የካልቸር ሪቮሉሽን ቅኝት ውስጥ ለመግባት ማንም ተነግሮ እንዴት ብሎ የሚደመጥ የሃይማኖት አባት፣ የህግ ሰው፣ መከላከያ የምትለው ብትወስደው አሁን እንደ መከላከያ የምትንቀው የለም። ምንም የሚፈራ ነገር፣ ምንም የሚከበር ነገር፣ ምንም እንዲህ የሚባል ሰው የለም አይደል? ከዛ በኋላ ይኸው እንደምታየው ሽልማት ምናምን ገለመሌ ብለው አዘጋጁና ከዚህ ጀርባ ከእነዚህ ሽልማቶች ጀርባ ያደፈጠው ይሄ አጀንዳ ይዞ የመጣው አካል ምን ታመጣለህ ሲል ሲያለማምድህ ዝም ብሎ የሆነ ምንም እዚህ ግባ የሚባል ኮንሰርት የሌለው ሰው አምጥተው አጀንዳም ስለሆነ አይደለም፣ ገንዘብ ተመድቦ ሆም ብለው ፕሮሞት አድርገው አጫጩኸው ነገሩን አየር ኃይል ግቢ ወስደው ምናምን ሁላ ወታደር አሰልጣኝና ምናምን አድርገው ሰዎች ሰዎች ጓትር መቶኛ ምናምን ዓመት ልታከብር ዘጠነኛ ምናምን የአየር ኃይል ዓመት ልታከብር ነው ብለ ጃንሆይ በመሰረቱት አየር ኃይል ግብ ውስጥ ያን ሁሉ ስነስርዓት በሚከበርበት ህግ የአየር ኃይል ባለስልጣን የለ ምናምን ሰብስቦ መጫወቻ ሲያደርጋቸው አሳየህና በዛ የሽልማት የምናምን ባሉት ፕሮግራም ላይ ወንዶቹ የሴት ልብሳቸውን ምናምን ለብሰው እንደሚፈልጉት የምዕራባውያን የሚያደርጉትን በሙሉ። በነገራችን ላይ በሀገሪቷ ህግ ወንድ ልጅ ወንድ፣ ሴት ልጅ ሴት ነው መሆን ያለበት ነው የሚል በኢትዮጵያ ህግ የሚባል ስለሌለ እንደፈለጉ አድርገው በአደባባይ የሚፈልጉትን ፕሮሞት ለማድረግ ወጡ። ስርዓታዊ ስለሆነ አየህ፣ እነዚህን እየገላለጥን ከማህበራዊ ሚዲያው በስተጀርባ ሰው ዝም ብሎ ተራ ሆይ ሆይታ ሳይሆን ማን እነማን አሉ የሚለውን ማንሳትና የዛሬውን የእሁድ ወግ በግረ መንገድ እዛ ላይ ማተኮር አስፈላጊ ነው ብለን አሰብን። መጣ አድማች ተመልካቾቻችን፣ እየተከታተላችሁ ያላችሁት የእሁድ ወግ በግረ መንገድ የተሰኘው ፕሮግራማችንን ነው። የገባንበትን ቻናል ላይክ ያላደረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፎርማሊ ሰላምታ ሰጥተን ምናምን አድርገን አይደለም ማድል የገባን ወግም አይደለ ወግ እናድርገው ብለን ነው። ግን በያላችሁበት እንዴት ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በያላችሁበት አሁነን የእሁድ ወግ ይቀጥላል፣ አብራችሁ ይቀጥላል። ይሄን ፕሮግራም በዩትዩብ ረምብል ና ዩትብ የምትመለከተዋል ተመልካቾቻችን፣ ፕሮግራማችን ለሌላው እንዲደርስ ላይክ፣ ሰብስክራይብ እና ሪቲዩት ማድረጋችሁን አትርሱ። ሌላው እንግዲህ የእኛን ሚዲያ በማገዝ ቀዳሚውን ስፍራ የያዛችው የእኛ የቁርጥ ቀን ልጆች ድጋፋችሁም ይቀጥል። እንግዲህ እኛ ደግሞ ወደ ወጋችን እንሂድ። ስለዚህ መሸጋገሪያ አድርገን ተመልሰን አንድ መሸጋገሪያ በኋላ